ይቻላል። እንደ ሃይሚዬ እረ፣ አይለቀስም። እኛ እንዳታለቅሽ ስንልሽ አንቺ አልቅሰሽ ትመጫለሽ። ረ እኔ ይሄን ከአንቺ አልጠብቅም ሃይሚዬ። ታለቅሱ የሚያደርግ ነገር ሁኔታ ይፈጥርባቸዋል ሰይጣንና፣ ተወት ብረሽ አታባሪውም ታዲያ ሰይጣንን ልክ እንደብሩኬ እስኪ ፈታተነኝ ሰይጣን ይምጣ እኔ ከሀይሚ ጋር አድሬ ብሏል። ለምን ታስገቢ ወለች ሰይጣኑን ብዬሽ አሰብኩኝ። በዚህ የአጭር ጊዜ ውስጥ ገና ለገና ቆንጆ አንቺ አልቅሰሽ ብሩኬ ማየት እንደማይወድ ታውቂያለሽ። ማልቀስ የለብሽም። ያንችን ጥንካሬ፣ ያንችን ብርታት ሱ በጣም ማየት የሚፈልግ ጀግና የሆነ ነገር አስባለሁ። ለቤተሰቤም አስባለሁ፣ ለራሴም አስባለሁ እና በምርጫሽ አትጠራጠሪ። አታልቅሽ፣ አንቺ አታልቅሽ። ሰይጣንን አሸንፊ። ሰይጣን እኮ ነው የሚያስለቅሰሽ ሀይሚዬ። በነገራችን ላይ ማለት ነው እንዴ ታልቅሻለሽ? ብሩኬ ኮን ታልቅሻ ትሉ ደስ ይለኝ ነበር እና አሁን ግራ አታጋቡን። አሁን አብረን እንተኛ፣ ለምን አብሮ አይተኛ? ይውጣ ተለያዩ ብንል ሌላ ጣጣ ነው የሚሆነው። ስለዚህ ተስማሙ፣ እንደ ቅልፍ ሳይወስደኝ ምክንያቱም፣ ሰው ነኝና አስባለሁ እና ደግሞ ሰበችና ሀይሜዬ፣ ሴት ጋር አድሮብኝ ይሆን አላለችም። አይ ሀይሜዬ አያድርም፣ አይነካውም፣ ንክች ያረግን ብሩኬ ማለት ነው እንዲሆን እራሱ የተፈቀደልኝ እና እናንተ ብቻ አይደላችሁም። የሁለታችንን ግንኙነት ሀይምዬ የወንድሜ ንግስት ዛሬ በጣም ተናደድኩብሽ። ማልቀስ የሌለብሽ ቦታ ላይ ነው ያለቀሽው። የምር ማለት ነው ቤተሰቦቻችን በጣም ደስተኞች ናቸው በእኛ ጓደኝነት፣ በእኛ እርስ በርስ መተሳሰል። ብሩክም እኮ ያንችን መብትና ያንችን ፍላጎት እኮ ሊጥስ ፈልጎ አይደለም። አንዳንድ ነገረኞች አሉ፣ እነሱን አፍ ለማዘጋት ፈልጎ ነው ግን ደግሞ እነሱ ገና እንደገና ፈቀዱና ደስተኛ ሆኑና እነሱን እኔ እነሱን ማዋረድ በጣም በጣም አናደርሽኝ። ዛሬ ለጠላቶችሽ አልቅሰሽ ትመጫለሽ። በጣም የተናደርኩሽ እግዚአብሔርም ማለት ነው እጭ አለቀሰች እያሉ እንግዲህ በቃ ስ እንደዚህ ብሉኝ ብሉኝ የሚል ትኩስ ዳቦ ቤት እያለ የቀዘቀዘ ዳቦ ፍለጋ ብሩኬ እንደማይሄድ ሀይሚ ታውቂያለሽ። ለምን ትጠራጠሪያለሽ? አትፍሪ ምናምን በመኪናች እንደው ተጫወተባቸው ቡቡዬ እግዚአብሔርን ለሽማግሌ ላኪልኝ አላለም። በዘ ወይ ሴት ይላካል። ታውቃላችሁ እዮብና ማን ነው ማየት ትችላላችሁ። የምንም አልጋ የምንም መውጣት የምን መውጣት የምን መሄድ በር ቁልፍ አድርገው እስረኛ ላይ ያደረጉ ዛሬ፣ ብሩኬ ማለት ነው ወደ ሀይሚ ክላስ ሲገባ አቤት ደስታው፣ እንዴት ደስ እንዳለው። ፍራንክ እኮ እያደረጋቸው ነው ግን ምንም አልታወቃቸውም። እንዳልን የሀገር ሰው ሜሽን አድርጎላቸዋል። ምን አስባችሁ ነው ግን እናንተ? ሽማግሌ ትላክልኛ አላለም ቡቡ አለግን በነገራችን ላይ በሴት የሚላክ ማለት ነው፣ ያው ዮባና የባና ቤዚን ማየት ትችላላችሁ። ካሜራማኑ ይወዋ ማለት ነው። ይላካል ማለት በየባህሉ ደረጃ ማለት ነው። እና ግን ብሩኬ አሳቀኝ እዚህ ፓርት ላይ ማለት ነው። ሌላው ሲቀጥል ሃይሚ ያናደደችኝ ፓርት ዛሬ ማለት ነው። ሰላም ጤና ይስጥልን፣ እኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዛና አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ። ዛሬ ሃይሚዬ ያናደደችኝ ፓርት እንገራችሁ። ለምንድን ነው ለጠላት እያለቀሽ የምትመጪው? ቢኪ ካሜራውን አትቆርጥላትም ነበር። ብሩክ ደስ ያለው ፓርት እዚህ አልጋ ላይ ነው መተኛት የፈለገው ብሩክ ማለት ነው። ጋይስ እና ሀይሚ አናዳኛለች ዛሬ። እዚህ ቦታ ላይ ማልቀስ አልነበርባትም። የፈለገ ነገር እኔ ታለቅሳለ ብዬ የጠበኩበት ፓርት ሳታለቅስ አልፋ ያንን አልፋ፣ ዛሬ ይች ሲምፕሏ ነገር ምንም ማትረባ ነገር አስለቀሰቻት። የምሬ ነው እውነት፣ ከፍቶች ነው ያለቀሹ። ሀይሚ በጣም በጣም በጣም እኔ ከአንቺ ያን አልጠብቅም። ምክንያቱም ምንም የሚያስከፋ ነገር አላደረገም ብሩክ ማለት ነው በሰዓቱ ማለት ነው ትክክል እንኳን ቢሆን ውሳኔው ልክ ነው። አንቺ ከምትወጪ እሱ ነው ወጥቶ ተረጋግቶ መምጣት ያለበት። ሲመጣ ኮ ግን ማለት ነው ሀይሚዬ በቃለኛ የሆንልሽ ምናምን ብሎ ፈገግ ብሎ ቅፍን ያደረጋት ግን አይታችኋላ ጋይስ ሰው፣ ሁሉም ነገር ይረጋጋል ይስተካከላል፣ ግን እሱ ያው በቀሉን እየተበቀለ ነው ጋይስ። አሁንም ቢሆን ሀይሚ ያለቀሰች ብላችሁ ዛሬ ስጋውን ስንቦጫ ጭቁት እንደምታድሩ እናውቃለን። ነገር ግን ማለት ነው ያው ነገ ምን እንደሚደረግ አታውቁትም። ያው መጠበቅ ነው እንግዲህ። እዚህ ጋር የተዛዛገባቸው ነገር በጣም ነው ያሳቀኝ። በጣም ማለት ነው በሚገርም ሁኔታ አይብሩኬ እንደ ዛሬ አስቆኝ አቅም ለእኔ፣ ላኪልኝ ሽማግሌ ተስማማሽ አላለም። ሀይሚ ደግሞ ልክ እንደ እምቦሳ ጥጃ ክላሱ አስገብታ በር ልዘጋ ማን ያለው እንደዛ እንዴ? አጅሬ ብድግ አላለም። የሚፍታህ ደግሞ ጉልበት ጉልበት አውጥቷል። ጉልበት ጉልበተኛ ሆኗል አላላለም እንዴ? ድሮስ ልችለው ነበር እንዴ ሀሳብህ ሐሳብ ተነስተቆርሰን እንኳን ለምን አልበላህም ሲባል ባይዘ ወይ የሚፍታህ ደብሮት በሩን ዘግቶ አብሮ ቁጭ ብሏል። በዛው ማለት ነው። ደባልነት አብሮ መቀመጥን እያስተማሯችሁ ነው እነ ብሩኬ ማለት ነው። ያው እንደዚህ ሲሆን ደግሞ ቀር እንዳይላችሁ፣ ደባል ሆናችሁ ባልና ሚስት ሦስተኛ ወገን ሲቀመጥ ማለት ነው። የፈለገ ነገር ቤቱ ፉል ፉል ቢሆንም ባልና ሚስቶች ሰላም ከሌላቸው እናንተ እንኳን ምግብ ሰርታችሁ መብላት እንደማትችሉ ሃታ ከመኝታ ቤታችሁ ወጥታችሁ እንኳን ሰላም ብትቀመጡ፣ የትም ብትቀመጡ ደስተኛ እንዳልሆናችሁ ከሚፍታ መማር አለባቸው። ደባል ሰው ሲኖር ቤት ውስጥ ማለት ነው። ሌላው ሲቀጥል እንግዲህ ብሩኬ እኔ ቤቴ ብሉኝ ብሉኝ የሚል ዳቦ እያለ እኔ ዳቦ ፍለጋ አልሄድም። ሂድ ካልሽኝ ደግሞ ቤት ተከራይቼ እመጣለሁ። አንድ ክላስ ቤት ዘና ብዬ እኖራለሁ። ያ በሎ ደግሞ ለጨዋታው ድምቀት ነው። ዳቦ ዳቦ አልሽ እንዳትሉኝ መብቴ ነው ብልም ማለት ነው ለጨዋታ ድምቀት ነው ያልኳችሁ፣ ባይዘወይ ማለት ነው። ሀይሚ ለምን እንዳለቀሰች በጣም ግራ ገብቶኛል። እውነቴን ነው የምላችሁ፣ ምክንያቱም የእውነት ስታለቅስ ያስታውቅባታል። አፏና አፍንጫዋ ቲማቲም ይመስላል። ሰ ማልቀስ የለብሽም። ብሩክ ይህን ቪዲዮ አላየውም። ሴት ልጅ ስታለቅስ አትፈልግም እና አትለቀስካት ምናም ማለታቸው አይቀርም። ቪዲዮን የሚያየው ቅታ እንደኛ እኩል ነው። ነገ ነገ በዚሁ ላይ ከቀጠለ እውነትም ብሩኬ ጨክኗል የምንለው ነገ ነው እንጂ፣ ይህን ቪዲዮ እሱ አላየም። ሲለቀቅ ግን ማየቱ አይቀርም። ግን አይቶ የሚሰጠውን ምላሽ ሳሰሙ ምንም አይነት ነገር ለመፍረድም ለመሳደብም ባቸኩሉ በጣም ደስ ይለኛል። ምክንያቱም እያያችሁት ነው ልጁ እየሳቀ ነው። የማይሆነውን ነገር ለብቻዬ ተከራይቻለሁ። እንደዚህ በአንድ ቀን ቤት ይከራያል አይከራይም ስለዚህ ሀይሚ ክላስ ሲገባ እንዴት እያላገጠ እንደሆነ አይታችሁታል። ምን በቃ እዚህ ነው የምተኘው እዚህ ነው የምፈልገው። ሀይሚ ደግሞ ሽንት ቤት ከሚቀመጥ ብዬ ነው ኖ ሽንት ቤት የሚቀመጠው። እኔ እኮ ግራ ይገባኛል። የእሷ መልስ አንዳንዴ ሀይሚ ማለት ነው። ብሩክንም ትወደዋለች እንድታጣውም አትፈልግም። የትም ቦታ አንድ ደቂቃም ከተለያት ሴት የሚያቀፍባት ይመስላታል። ሴት ጋር ያደረ ወይ እንዴ፣ በአንድ ቀን እንዴት ነው ሴት የሚታደር የሚገኙ በብር ተገዝቶ እንዴ? ብሩኬ ደግሞ እንደዚህ አይነት ተግባር የለውም። ሀይሚዬ ተይ እንጂ እንደዚህማ አትበይ። ወንድማችን የፈለገ ነገር ቢያናደድሽም የማይሆን ነገር አትናገሪ። ግን ዛሬ ስላለቀሽ በጣም የተናደድኩብሽ ጠላትሽን አልቅሰሽ እንዲህ ማሳየትሽ በጣም ተናድጃለሁ። ምክንያቱም ታለቅሻለሽ ብዬ የጠበቅኩበት ፓርት ላይ ሳታለቅሽ ይቺ ሲምፕሏ ነገር ስላስለቀሰች አናደሽኛል። ግን ደግሞ ምንም ማለት አይደለም ለምን እንዳለቀሽም ራስሽ ውስጥሽ ራስሽ ነው የምታውቂው፣ እና ይሄ ግን ምንም የሚያስለቅስ ነገር የለውም ሀይሚ ብሩኬ ደግሞ ማለት ነው። እንግዲህ ለብድሩ ተዘጋጅ፣ ምንም ማድረግ አንችልም። ብድራችሁን ስትመላለሱ አደራችሁን መጥፎ ቦታ እንዳደርሱ ሚብታ ደግሞ ከመሀል ወይ ወይ ግባ እያሰቃዩት ነው። እራሱ ቪዲዮ እራሱ አይለቅም። ቪዲዮ ራሱ እየለቀቀ አይደለም። በነገራችን ላይ ማለት ነው ዛሬ አሳዝኖኛል። ፎቅታች ፎቅታች ሲል ማለት ነው። እና ባልና ሚስት መሀል መግባት ትርፉ ይሄ ነው። ለብቻቸው መኖር ሰላም እንዳለው እያስተማሯቸው ነው በዛው ማለት ነው። ነገር ግን ብሩኬ ዛሬ ከሚፍታ ጋር በጣም እየተጋተተ ነበር። በመሀል ደግሞ የመኪና ቁልፍ ተሰበረ። ባይዘዌ ማታ እስከ ማታ ድረስ በር ላይ አምሽቶ ምናምን ተንኮል ያሰበሰው ያው ተቃላችሁ። በር ላይ እስከ ማታ ድረስ አምሽቶ ምናምን መኪና ውስጥም ተኝቶ ማደር ይችላል። መኪናው በጣም ሰፊ ነው። ጓደኞቹ ጋር መሄድም አይጠበቅበትም። ለተንኮል እስካተሰባችሁት ድረስ እንደዛም ሊያደርግ ይችላል። ሀይሚ ቤት አልመጣም ስትል እንደገና ደግሞ ወይ ይህን ቪዲዮ ተመካክረው ከሰሩት ደግሞ ወይ ብሩኬ ቤቱን ያደረው እንጂ በውጭ ማንም ሰው ጋር ሄዶ በፍጹም አያድርም፣ ብሩክ ማለት ነው። እንዴት እቷት ይሄዳል እንዴት አደረ ምናም ማለታቸው አይቀርም። እሷ በተናገረችው ልክ እናንተ የእሱን ማንነት ሳታውቁ የሄደበትን ቦታ ለመናገር ትንሽ ይከብዳል። ያው ለተንኮል እንደተነሳ ያስታውቅበታል። እየሳቀ ነው፣ አንዳንዴ ይዘባርቃል የሚያወራውን ብሩኬ ማለት ነው። ስራቸው እያሳቀው እሷ ግን የምሯን ተናዳለች። ለምን አንደኛ በጣም አሁን ላይ ብሩኬን ካጠገቡ አንድ ደቂቃ ማጣት አትፈልግም። ግን እሱ ደግሞ ያው በቀል ስለሆነበት ነው እሱንም ፊቱን እዩት። ክ ክላስፋ ሲገባ እንዴት ደስ እንዳለው ጌታዬ። ትግስት ዘጠኝ እና ምርጫ ሰታለች። እኔ ማ ምን ልምረጥ በእኔ ቦታ ብትሆኑ አትመርጡም? እኔ ማለት ሰው እያመነኝ አንቺ ለምን አታምኝኝም ብሎ ኮንፊደንስ ይሰማዋል። ምናምን ያልሽው ነገር ይሄ ትክክል አለም፣ ሀይሚ ማለት ነው። ምክንያቱም እሱም በራሱ የሆነ ኮንፊደንስ አለው። አንቺም በራስሽ ለሴትነትሽ የራስሽ ኮንፊደንስ አለሽ፣ እንጂ በሰው እየተመራ ምንም አይነት ነገር የሚያደርገው ነገር ብሩኬ፣ አንድም ነገር የለም በሰው ማለት ነው። በሰው ቢመራ ኖሮ ስንት ነገር በጎችሽ ማለት ነው ስንት ወር ያወርተው ነበር። ከዛ ውስጥ ግን አንዷንም ነገር ተግብሮ ብሩኬ ሲሰራ አላየንም እስካሁን ድረስ ሚዲያ ላይ ሲያወራ ማየ። ቀብራራ፣ ችግር የለው ቀብራራ ስለሆነ ቀብራራ ነው ቃል ብቻ ነው የሚጠቀመው። ቪዲዮ ላይ ብዙ ሰውም ሜሽን ያደርጋል። ቀብራራው እንደዚህ ነው ምናምን ይላል። ከዛ ውጭ ግን ምንም አይነት ነገር እሱ ተጠቅሞ አያውቅም። ሶ እዚች ፓርት ላይ የትክክል አይደለሽም ሃይሚ። ሌላው ብሩኬ ፕራንክ እያደረገ ነው። ፕራንክ ባያደረግ አስተያየት ተሰጡታላቸው ፕራንክ እያደረገ ስለሆነ ግን ምንም አስተያየት አሰጡት። ምክንያቱም ሪሊ ነገር አደለም። ሪሊ ነገር ቢሆን ኖሮ ሽማግሌ፣ አንቺ ከላክሽልኝ እኔ በትክክለኛው አልተኛም፣ እኔ ግን ሳልክ ከሆነ እተኛለሁ። እያገላበጠ ነው የሚናገረው፣ አያቸዋል። ስለዚህ ምን ምን ያክልን እየቀለደ እንደሆነ ይገባቸዋል ብዬ ተስፋ አደርጋለሁ የኛ ውድ ቤተሰቦች። ነገር ግን ማለት ነው ሀይሚዬ፣ እውነት እውነት እውነት ያለቀሽው ዛሬ በጣም በጣም ሮንግ ሮንግ። በቃ ምንም የሚያስለቅስ ነገር የለም። በእርግጥ ናፍቆት ይሆናል። ብሩኬን ካጠገበሽ ማጣት በጣም በጣም ከባድ ነገር ነው። እኛ አንድ ቀን ስትቀሩብን ማለት ነው በጣም ደም ብዛታችን የሚነሳው ሰው እንረዳሻለን። ግን ለጠላትሽ ማለት ነው አታልቅሺ። ለጠላትሽ ካሜራማን ደግሞ ቁረጥላት። እንደዚህ ታልቅስ። ሴት ልጅ ማልቀስ የለባትም። አሁን ብሩኬን ነገር ምን እንደሚል ታያላችሁ። እግዚአብሔር ነው እሷ እንድታልቅስ አይፈልግም በፍጹም እና እሱ ፕራንክ እያደረገ ከሆነ ነገ ያቆመዋል፣ ምክንያቱም ዛሬ እሷ ስላለቀሰች። ሀይሚሻ አታልቅሽ፣ ሁለተኛ አልቅሰሽ ለጠላቶች እንዳትመጪ። ቢከፋሽ እንኳን ካሜራ ጀርባ ጨርሰሽ ማለት ነው ፈታ ፈትን ብለሽ ነው የምትመጩ። ለምንድን የምታለቅሹ ማን ደስ ይበለው ብለሽ? ለየትኛው ልጅሽ ለየትኛው? በቃ እንደ ቤተሰብ ፈቅዶልን ነው። አዎ ቤተሰብ ፈቅዶ ነው እናውቃለን። ነገር ግን ደግሞ አሁንም ቢሆን በቃ መታገስ ነው ያለብሽ። አዲስ ነገር ይመጣል። ለምን እንደተፈጠረ ብሩክ፣ ለምን እንዲህ እንዳረገ፣ እሺ ክላሴ እደር እሺ እንነጋገር ብለሽ ኮ አንቺ በምላሰሽ ማሳመን ትችያለሽ። በቀደም ፕራንክስ ታሪጊው እንዴት ነው ያደረሽው? ከፎቅ ታች እንዴት ነው አይኑን ጨፍረሽ ያወረሽው? ሲስተም በሲስተም አደለ? ስለዚህ አሁንም ማደሩን በሲስተም ማስጌጥ ትቻላለሽ። ገባሽ አደል? ሀይሚ አንቺ ጋር ሁሉ ነገር ይቻላል። ግን ሰው በሚልሽ መንገድ አትጂ። እንዲህ ብላችሁ ነበር፣ እንዲህ ብላችሁ ነበር፣ እነሱ ምን አገባቸው? ያንቺ ኑሮ ኮ አይኖሩልሽም እና በሰው አትመሪ። ማንም አይመለከተውም። እኛ ደግሞ አሁን ለምሳሌ አብራችሁ አትደሩ፣ በቃ ተለያዩ ምን እንል ከሆነ ያው ሌላ ችግር ነው የምንፈጥረው። ፈጥሮ ሚዲያው ላይ ግዴታ እንዳችሁ ተስማሙ ነው ማለት። ተስማሙ ስንል ደግሞ ያኔ አብሮሽ ስለተኛ ምንም ነገር አይፈጠርም፣ በቃ በንግግር ማሳመን፣ ከዛ ወደ ቦታው መመለስ ትችላለህ። ሴት ልጅ ብልጥ ናት ሀይሚ፣ ያን ነገር እንድታደርጊ ነው እንጂ የምንፈልገው እኛ፣ አሳልፈሽ እኮ ራስሽን ስጪ አላልንም። እንደገና ደግሞ ብሩኬ አብረሽ ልተኛ ነው እንጂ ያለው እኮ ሌላ ነገር እሆናለሁ አላለም። ሌላ ነገር ካደረግኩኝ እኔ ይሄው በቤተሰብ ፊት ቃል እገባለሁ ተብሎ ቃል ገብቷል ልክ ሌላ ነገር ከጠየቀሽ ካሜራሽን አብርተሽ ይኸው ብሩኬ እንዲህ ብሎኛል ከዛሬ በኋላ እዚህ ቤት አልኖርም ብለሽ ዳይ ከዛ በኋላ ከዛ በቃ እኛን ፈርድልሻለን አለቀ ስለዚህ ብሩኬ የፈለገውን ነገር አንቺ አስጨርሽው ምናልባት እኮ እሺ በቃ ብሬ ልተኛ ብቲውም እኮ ሱሪውን አልቆ የሚሮጥ ይሆናል ብሩክ እሺ አይልም እኮ እንዴ እንኳን እንዴት ነው አንገቱን እንዲህ መለል የሚያረገው ስለዚህ እሺ ብለሽ አሳፍሪው ከዛ የፕራንክ አይዲያው ይጠፋበታል ሃይሚ ምን ሆነሻል እንዴ ማን ደስ ይበለው ብለሽ ጠላትም ደስ ይበለው ብለሽ አታለቅሽው። ለምን ሲባል ብሩክ እንኳን ስታለቅሽ አይወድም። ጀግና አንበሳ ስትሆኝለት ነው ደስ የሚለው። ስለዚህ ዛሬ ስላለቀሽ ብቻ በጣም ታጀል፣ ሂዶ መስራት ስላለብኝ ብቻ እንሰራው። ሶ አሁን ብሩክን አንቺ በቃ አንተ ፍላጎት ከሆነ እሺ አድራለው፣ አንተ አልጋ ላይ ተኛ፣ እኔ መሬት ላይ ተኛት ይዋለሽ። ከዛ እንደዛ ስትይው አጅሬ ማለት ነው ይሮጣል፣ በቃ አለቀ። እንኳን ልደር ብሎ ሊጠይቅሽ ቀርሶ በቃ ሌላ ሌላ አማርኛ ቀይሮ ነው ይመጣው። ከዛ አብረሽው ሆነሽ ሌላ አማርኛ ከቀየሰበሽ ካሜራሽ ናብርተሽ በቃኛ ለነልሽ ለምን ቃል ገብቷል አይነ ካምብሩኬ እንዲህ አያደርግም። ሰው እንደዚህ ስትሉት ሞራል ይሰማዋል ምናምን ለምትዩ ነገር ተሳስተሻል። እንደዚህ ይሄ ፍርድ ለሱ አይሆንም። ሲጀመር በሚዲያ ላይ በሚባል ነገር እሱ ተመርቶ እንጃ ከካሜራ ጀርባ ይልሻል አናቅም። ካሜራ ላይ ብሎች ተናግሮሽ አያውቅም በፍጹም። ብሩኬ ተናግሮ ያቀበር የራሱን በቃ የእሷን ስሜት እያነበበ ነው የሚጓዘው፣ ብሩኬ ማለት ነው። እና የሚያስደስታትን ነገርና የሚከፋትን ነገር ማድረግ አይፈልግም ብሩክ፣ እስካሁን እስካየሁ ድረስ ማለት ነው። ሶ ይቺ ፓርት ሳስተሻል። እናንተ እንዲህ ስትሉት ሞራል ይሰማዋል ምናምን በፍጹም እንዴ! ሞራል ሲሰማው ቢሰማው እኮ እሱ እንዲህ ልቀፍሽ ምናምን ስታቅፊው ስትጠጊው የሚያደረገው ሀራካት ለምን ይኖራል? እሱ ፍላጎት ቢኖረው ኖሮ ማለት ነው እንደዚህ ነገር ቢኖረው እንደዛ ያደርግም ነበር። እሱ ማለት ነው እሱ አውቆ እየፈተነሽ እየተበቀላችሁ ነው ሁለታችሁ የሚያደርጋችሁት ነገር። እንደዛ አስራችሁ እንደዛ መደብደብ እኮ ነው የቀራችሁ። ያንን ነገር ነው የተበቀለ። ዛሬ ራሱ ሳውቆ አምልጦታል። በጣም በመሀል ማለት ነው ያስታውቅበታል። እና ሀይሚጌ ማለት ነው አንቺ ብልጥ ከሆንሽ አሁን እሺ ታደራ ለኔጋ ብለሽ በራስሽ ፍራንኩ ማበላሸት ትችላለሽ። እኛ ምንልሽን ከሰማሽ ማለት ነው። ሶ ሌሎች ሰዎች ደግሞ አብረች ሁኑ በቃ ምናምን ያሉት ያው እንዳትለያዩባቸው ስለፈለጉ፣ እንዳትጣሉ ስለፈለጉ ነው እንጂ ሌላ ነገር አስበው አይደለም። ያን ያህል እኛ ልትወቅሽንም አይገባም በእርግጥ አልወቅሳችሁም ብለሽናል። ግን ደግሞ ቅር ሊልሽ አይገባም። እኛ አሳልፈሽ ማንነትሽን ስጪ ቤተሰብሽን፣ ኩራትሽን ጥሰሽ እለፊ ምናምን አላልንም። ግን እሱ አብሬሽ ልደር ያለ ያለበት ምክንያት ምንድን ነው? መጨረ መጠየቅ ትቻለሽ። ቃል ገብቷል በቤተሰብ ፊት። እኔ አንቺን የማፈልጊው ነገር ከጠየቅኩ ካደረኩኝ ምን ካደረግኩ አደረኩኝ ነው እኔ ካልኩ ከጠየቅኩኝ እኔ በቤተሰብ ቃል ገባለሁ ክሰሱኝ ብሏል። ቃል ገብቷል። በቃ ስለዚህ ምንም ነገር አይፈጠርም። እሺ ብለሽው ይተኛ። አንተ መሬት፣ እኔ መሬት ለተኛ። አንተ አልጋላ ይተኛ በይው። ከዛ በዛን ሰዓት አይ አልፈልግም፣ አብረሽ እንተኝ ካለ እሺ በይው። ከዛ ጥሎች ነው የሚሄደው። አለቀ የምሪን ነው የምላችሁ። እንደ ብሩኬን እናታውቁትም። እንደ እናንተ እሺ ብትለው እግዚአብሔር ነው። ዛሬ ፕራንኩ አርቆ ነበረ። የምሬን ነው የምላችሁ እና ነገ ወይ አልቃል ብዬ አስባለሁ። ምናልባት ዛሬ የምታለቅሰውን ቪዲዮ ስለሚያይ ነገ እንግዲህ ወይ አልቃል፣ ወይ ደግሞ ከነገራት በኋላ ሀይሚ ተገልብጣ መልሳ ብሩኬን አስለቅሰዋለች ብዬ ነው የማስበው። እግዚአብሔር እንዲያልቅሰማት ሰው አርፋ አትተኛም። ጌታ ወይ ትግስቱን ስጠኝ። ዝም ብላችሁ መጨረሻውን ይኸው። ለማንኛውም ሀይሚ ምንም ነገር ምን ይፈጠር አልቅሳሽ እንዳትመጪ በፍጹም ብሩክ እንድታለቅሽበት አይፈልግም፣ እኛም አንፈልግም እንድታለቅሽ ማለት ነው። ምክንያቱም ፕራንግ ነው ፕራንግ እየተሰራ እንዴት ታለቅሻለሽ አንቺ? ሶ ማልቀስ የለብሽም። እናመሰግናለን። ቤተሰቦች ሀሳብ አስተያየታችሁን በኮመንት ስር ግለጹ። አመሰግናለሁ፣ ወዳቸዋለሁ። ባይ